ማለት ነው። የቴራዞ ከለር የባህላዊ የሀዲያ የልብስ ወይም ደግሞ ሰሪዋና ቀለምን ነው ማለት ነው ይዞ ያለው። ስለዚህ ያንን እንዲወክል ተደርጎ ነው ዝም ብሎ ሳይሆን ቴራዞ የተነጠፈው። የሀዲያ ባህላዊ ልብስን ወይም ሰሪዋናን እንዲወክል ተደርጎ ነው ማለት ነው የተነጠፈው። እሺ፣ እዚህ ላይ ማለት ነው ሰዓቴ እንዲለኩስ ይደረጋል እንዲከመር ይደረግና ከዛ ይዘው መጥተው ደግሞ ሰዓቴውን ይለኩሱታል ማለት ነው። ከዛ እየዞሩ እየጨፈሩ ክብረ በዓሉን ያከናውናሉ ማለት ነው። ይሄ የደመራ ወይም ሳቴ መለኮሻ ቦታ ነው ማለት ነው። እሺ እንግዲህ በክብረ በዓሉ ታዳሚዎች በዓሉን ለመመልከት ወይም ደግሞ የበዓሉን ስርዓት ቁጭ ብለው ለመመልከት እንዲከታተሉ የሀድያ ብሔር ባህላዊ አስተዳደራዊ መዋቅር ወይም ደግሞ ምኔ፣ ሞሎ፣ ሱሎ፣ ጊቾ እና ጊራን በሚያሳዩ መልኩ የተሰሩ መቀመጫዎችን በየደረጃው እንዲዘጋጁ ተደርጓል። ማለት ነው ይሄ የምትመለከቱት ማለት ነው። እና ይሄ አሁን ለምሳሌ የመጀመሪያ ላይ የምንመለከተው የቤተሰብ ወይም ደግሞ የምኔ ባህላዊ አስተዳደር ስርዓትን ነው የሚወክለው ማለት ነው።